ሺ አስራ ሰባት አስራ ስምንት ምርት ዘመን በወረዳ ደረጃ በምህር ወደ ሀያ አምስት ሺ ሄክታር አካባቢ በተለያዩ ሰብሎች በስንዴ፣ በጤፍ፣ በተለያዩ እንደዚሁም በባኬላ በጥራጥሬ ሰብሎች የተሸፈነ ነው ያለው። ሺ አንድ መቶ አስራ አራት ነጥብ ስምንት ሰባት ሄክታር አካባቢ ነው ስንዴ የተሸፈነው። ይህንን ስንዴ ደግሞ ወደ አስር ሺ አራት መቶ ሄክታር አካባቢ በክላስተር እንዲለማ ተደርጎ በክላስተር የመልማቱ ደግሞ ዋና ጥቅሙ ምርትና ምርታማነት እንዲጨምር አርሶ አደሮቻችን የእውቀት ሽግግር እንዲያደርጉ የልምድ ልውውጥ እንዲያደርጉ ምርትና ምርታማነታቸውን ለመጨመር ደግሞ በህብረት እንዲሰሩ እንደዚሁ መካናይዜሽን ለመጠቀም በትራክተር እርሻ ለማረስ እጅግ በጣም የሚጠቅም ነው። ያ ብቻ አይደለም፣ የሰብል አሰባሰቡም በኮምባይነር አርቨስተር ለመጠቀም እጅግ በጣም ጠቃሚ ከመሆኑ የተነሳ ስለዚህ ስንዴ እኛ ወደ 10400 ሄክታር ሙሉ በሙሉ በክላስተር የተሸፈነበት እና ይሄ ብቻ አይደለም። አንድ ቦታ እስከ አንድ ሺህ ድረስ አንድ ሺህ ሄክታር የተሸፈነበት አለ። አሁን የምታዩ ደግሞ ወደ 500 ሄክታር አካባቢ አጠቃላይ ዜጋ ያለው በክላስተር የተሸፈነበት ሁኔታ ነው ያለው። ተወደዱ ከዚህ ቤት ተነበሩ ዘንድ ያወዳደር ሙሉ ፓኬጅ በመጠቀም እንዴት ምርት ማሻሻል ለብቻ ከተመራማሪዎች ከግብርና ከወረዳ ወረዳ ግብርና ጽ/ቤት የሚገባ መተባበር ይሄ ስራ እየሰራ እንገኛለን። እንግዲህ ቅድም አስተዳደሮች ሲገልጹ እንደነበረው ከዚህ በፊት እዚህ አካባቢ ከነበሩ ስንዴ ዝርያዎች በጣም የተሻለና በምርጥ አያያዙም በማሳንድ በቁመናውም እንደምናየው በጣም ትልቅ ልዩነት እንዳለው ያሳያል ማለት ነው። ስለዚህ ይሄም ለምን ይጠቅማል? አርሶ አደሩ አማራጭ የሆነ ዘር እንዲኖረ ያደርጋል። አሁን በአሁኑ ሰዓት ሁላችንም እንደምናውቀው በተለይ ስንዴ ላይ ከፍተኛ የሆነ የበሽታ በበሽታ የመጠቃት እንትታያት ባክባለ ብዙ ሙዳን እንዳየ። ይሄ ለምን ይጠቅማል? አርሶ አደሩ በእጁ ካለው እንደዚህ አማራጭ ካቀረብንለ ካቀረብንለት ያንን አማራጭ እየተጠቀመ በበሽታ የበሽታ ቢጠቁት ይሄው ይተው ማይጠቁትን እየተጠቀመ በዝርያ የፈለቁትን እያቀረብን በዚህ አርሶ አደሩ በምርት ላይ ጉዳት ሳይደርስ የአርሶ አደሩን ተጠቃሚነት ማረጋገጥ ይቻላል ማለት ነው። እንግዲህ አሁን ይህንን ይህን ያህል ኩንታ ለማለት አሁን ምርት ትመና መስራት ያስፈልጋል። አሁን ኦልሬዲ ስንዴው ደርሷል። የምርት ትመና ሰርተን ነው ይህን ያህል ኩንታ ለምንለው። እንደምናውቀው ብዙ አይነት ልዩነቶች አሉ። አሁን እንደዚህ ከአንድ ዝርያ ከአንድ ዝርያ በሄክታር የሚገኘውን ያክል ይለያያል። ስለዚህ አሁን ይህን ያህል ነው በዚህ በፐር ሄክታር፣ በአንድ ሄክታር ይህን ያህል ይገኛል ለማለት ምርት ትመና መስራት አለም ስለዚህ ያንን ስላልሰራን ለጊዜው አሁን ይህን ያህል ቁጥር ለማለት ትንሽ ቸገራለው። ግን እንደምናየው ያው ከሌሎች እንሳዲ ያቀደም በዚህ ከሌሎችን ማስተዳደሮች እያየን ሌሎች የስንዴ ዝርያዎችን እያየን ነበረ። ከነኚህ ዝርያዎች በጣም የተሻለ ባያያዙ ይሄ ስፓይክሊንግ የሚባለው ይሄ ስፓይክሊንግ በጣም ረጅም የሆነ ነገር ነው ያየነውና እዚህ አካባቢ ከነበረው በጣም የተሻለ ሆነ ይሆናል ብዬ ነው የምጠብቀው። እኛው እንግዲህ አጠቃላይ ፕሮግራም የሚሰራቸውን ብቻ ነጥዬ በኢንስቲቱ ውስጥ ሆኖ እነሱን ማናገር ይፈልጋለው። ኢንስቲቱ ውስጥ አብዛኛው ሁሉንም ክልል ይሰራል እንስቱ ከዛ ውስጥ ግን ፕሮግራም ወይ ደግሞ ኤፍኤስሪፒ የሚደግፋቸው ታርጌት ወረዳ የሚባሉ ዘጠኝ ወረዳዎች አሉ። በእነዚህ ውስጥ በሁሉም ዘርፍ በምርምር ዘርፍ ያሉ በአቅም ግንባታ እንደዚሁም ከግብርና ምርምር የወጡ ውጤታማነታቸው የተረጋገጡ ዝርያዎቹን ወደ አርሶ አደር በመደበኛ በጀት የማይቻሉ የበጀት ድጋፍ እያደረገ ሁሉም አርሶ አደር ጋር አድርሶ እንደዚ እንደዚሁ ስልጠና በመስጠት የአቅም ግንባታ ማለት ነው። ሌላው ደግሞ አዳዲስ ክምር የመረጥ ዝርያዎችን በእንስሳትም ይሁን በተፈጥሮ ሀብት በደንና ችግኝ በፍራፍሬ ሊሆን ይችላል። እንደዚሁም በአዘርተ ሰብር በቦቆሉ በጤፍ በስንዴ ምናምን በቀደም እንደተፈረሙ በአበሽጌ ላይ የተሰሩ ስራዎች አሉ። እነዚህም ይህ ነው። በስንዴ እስከ የም ድረስ የም ልዩ ዞን ላይ በሁሉም ወረዳዎች የጤፍና የበቆሉ እንደዚሁም በስልጤ ዞን ላይ ሁለት ሶስት ወረዳዎች ላይ በጉራጌ ዞን እንደዚሁ ዛሬ የምናየው በሶዶ ወረዳ እንደዚሁም በዚሁ የበጀት ድጋፍ የተሰራ የተለየ ቀጣይ ለዘር ይጠቅማል ተብሎ የሚታሰብ አርሶ አደሮችንም የዘር ፍላጎት ጭምር ያርካል የተባለ ወይም ደግሞ ሌላው እንደዚሁም ውጤታማነቱ አይቶ ራሷ ሌሎች አርሶ አደሮች የሚማሩበት የሚችሉ የምርጥ ዘር ፋይናንስ በማድረግ ግዢ ተፈጽሞ የአርሶ አደሮች ስልጠና ለመስጠት ፋይናንስ ተደርጎ በምርምር ስር ሆኖ ይህን ስራ የሰራ ይገኛል። ይሄም ምናልባት ቀጣይ የውጭ የገቢ ምርቶችን ለመቀነስ ውጭ የሚሄዱ ደግሞ ምርቶችን ለመጨመር የሚረዳ የተለያዩ ከምርምር የወጡ ጥሩ የሆኑ ስራዎችን እየሰራ ይገኛል። ምናልባትም ገባ ታፊ እንደዚህ ወራቢ ነው ያለው ኢንስቱ ዱራሚ ነው ወራቢ ግብርና ምርምር ማዕከል ላይ የላብራቶሪ ላብራቶሪ ላይ ትልልቅ ማሽኖችን በዚሁ አመት ስምንት ሚሊዮን ብር በመውጣት የተለያዩ ማሽኖችን ለማስገባት እንደዚሁ እንደዚሁም የእንስሳ ዘርፍ ላይ የአካባቢ ዝርያዎችን ለማሻሻል የአካባቢ ላሞችን የውጭ ዝርያ ዘር በማምጣት በማዳቀል እስከ ሰባ አምስት ፐርሰንት ደረሰ ጊዜ ያለበት ትልልቅ የመስኖ ፕሮጀክቶች ጭምር በዘንጥ ዓመት ጨረታውን አውጥቶ ጨርሶ ይህንን ዘር ፍላጎትን ለማርካት በአመት አንድ ጊዜ ማምረት በቂ ስላልሆነ የመስኖ ተቋሚ ነው መገንባት ቢያንስ ሁለት ሶስት ጊዜ በማምረት የአርሶ አደሩን ፍላጎት ማለት በተለይ የበቆሎ ዘርን ለምን ጊዜት ለማባዛት የራሱን የቻለ የራሱ ተቆራ ክረምት ላይ ቢዘራ ቢባዛ ከተለያዩ በቆሎች የተዳቀረ ዘሩ ያበላሸዋል። ነገር ግን ይህን ችግር ለመፍታት በጋ ላይ ኦክሲጅን የሚባል አለ። በጋ ላይ አምርቶ የአርሶ አደሩን የዘር ችግር የበቆሎ ዘር ችግር ለመቅረፍ ታስቦ ዝርዝር የጭፈታ ሂደት ላይ ያለው መስ ተቋራሚ በመገንባት እነዚህ የመሰሉ ዋና ዋና ስራዎች ናቸው። እነዚህ በጣም ብዙ ስራ ነው የሚሰራው። ሰባት አመት ሚና ያለው ከም በኋላ ወደ አራት አመት ይቀርባል። በዚህ ልክ የክልሉንም የኢንዱስትሪ መቀም በመገንባት የማዕከሉንም መቀም በመገንባት የላይ ስ